ታይታ ራይት ሰላም ጤና ይስጥልን። ውድ አፍሪካኛ ሾው ቤተሰቦቻችን እንዴት ናችሁ? ሁላችሁም በያላችሁበት ሰላም ጤና እንድትሆኑ እየተመኘው የዛሬ አፍሪከኛ ሾው ፕሮግራማችንን አዘጋጅቼ የማቀርብላችሁ ሚሪየም ኪንዶስ ነኝ። የዛሬ ፕሮግራማችን የሚያተኩረው ደግሞ ወደ ስዕሉ ላይ ነው ማለት ነው። ከተለያዩ የአፍሪካ ክፍል እዚህ የአፍሪካ ካፒታል በሆነችው አዲስ አበባ ተገኝተው የስዕል ስራቸውን የሚያቀርቡ ሴት እህቶቻችን አሉ፣ ተገኝተዋል ማለት ነው። እነሱም ስራቸውን ያቀርባሉ። ከነሱ ጋር ቆይታ እያደረግን ሙዚቃ እየተገባበዝን አብረን እንቆያለን። የአውደርዩ ስያሜም ደግሞ ኸር ስቶሪ ወይም የእሷ ታሪክ የተሰኘ ነው ማለት ነው። ከሰአሊዎቹ ጋር ቆይታ እያደረገ ሙዚቃ የተገባበዝን አብረን እንቆያለን። ፕሮግራማችን የምንጀምረው ክሪስ ብራውን ድዋል ዝ ቢናማ ማይ ሲል ባቀነቀነው ተወዳጅ የአር ኤን ቢ ሙዚቃ ይሆናል። አብራችሁ እንቆዩ። ሰላም እንዴት ነሽ? እግዚአብሔር ይመስገን። እዚህ ስለጋበዝሽኝ በጣም አመሰግናለሁ። እኔም በጣም አመሰግናለሁ ስለመጣችሁ። እሺ፣ እስኪ እባክሽ እራስሽን ለተመልካቾች። ስሜ ፍሬህይወት ደምሴ ይባላል የቀድሞ ፖስት ጋለሪ፣ አሁን ደግሞ ደ ስፔስ ኢትዮጵያ መስራችና ባለቤት ነኝ። በጣም ደስ ይላል። ስላወቅሽ ደስ ብሎኛል። ንኪዩ፣ አመሰግናለሁ። እኔም ስላወቅሽ ደስ ብሎኛል። የዛሬው የስዕል አውደ ርኢ ምን በተመለከተ ነው? የዛሬው ስዕል አውደ ርኢ የሴቶችን ቀን ወይም ደግሞ የሴቶችን ወር ማርችን በተመለከተ ሁል ጊዜ በየአመቱ የምናካሄደው የስዕል ኤግዚቢሽን አለ። ይሄ ሶስተኛ ጊዜያችን ነው ስናካሄድ። ይሄኛው ደግሞ ለየት የሚያደርገው ከምስራቅ አፍሪካ የመጡ ስም ስድስት የሴት ሰዓሊያን የተሳተፉበት ለመሳተፍ ብቻ ሳይሆን ለሁለት ሳምንት እዚሁ አዲስ አበባ ውስጥ ሲሰሩ ቆይተው አብረው ከኛ ሰዓሊያን ጋር ሲሰሩ ቆይተው የዛ ውጤት ነው ይሄ ኤግዚቢሽን። ለየት የሚያደርገውም አንድ ቲም ይዞ የተሰራ ነው። ቲሙም ማይግሬሽንን ወይም ስደትን የተመለከተ ነው። ኸር ስቶሪ ይላል። ኸር ስቶሪ ማይግሬሽን ነው። ኸር ስቶሪ በየአመቱ የምናካሄደው ኤግዚቢሽን ነው። ሶ ማይግሬሽን በዚህኛው ላይ ተጨምሮ እሱን የሚያደርገው ነው። አንቺስ እንዴት ነው? ትሞካክሪያለሽ? ስዕል ወደፊት እንግዲህ ሞክር ይሆናል። አሁን እንኳን አልሞክርም። እሺ። ሰው አልሞክርም። እንግዲህ ገብተን እና ያለን። እሺ፣ ደስ ስዕሎችን እሺ፣ ደስ ይለኛል። ማለት የምትፈልጊው ነገር ካለ ተመልካቾቻችን ኤግዚቢሽኑ አሁን ይሄ አዲሱ ጋለሪያችንን ላውንች ያደረግንበት ከዚህ በኋላም የተለያዩ የስነ ጥበብ ስራዎች የሚካሄዱበት ለህብረተሰብ ደግሞ ክፍት የሆነ የምንማማርበት ቦታ ይሆናል ማለት ነው። ይሄ ኤግዚቢሽን ለአንድ ወር ጊዜ ከዛሬ መጋቢት 14 እስከሚቀጥለው ሚያዝያ 14 ድረስ የሚቆየ ነው። ሶ የተለያዩ ተማሪዎች መጥተው እንዲጎበኙት የትምህርት ቤት ጋብዘናል። መሳተፍ ለሚፈልጉት እንዴት ነው? አንዳንድ ሰዓሊያን ይኖራሉና ሴት ሰዓሊያኖችም አሉና እንዴት ነው ይሄን ኦፖርቹኒቲ ማግኘት የሚችሉት? ስዕራቸውን እዚህ መጥተው ማሳየት የሚችሉበት አጋጣሚ? ለመሳተፍ የራሳችን ሪኳየርመንት አለ። በየጊዜው የሚቀያየሩ ኤግዚቢሽኖች ነው ያሉ። ለዛ ደግሞ ራሳችን ሰሌክት አድርገን አፕላይ የሚያደርገውም አፕላይ አድርጎ ወይም ደግሞ እኛ ሰሌክት የምናደርገውን ሰሌክት አድርገን ነው የምንሰራው። ይሄ እንግዲህ አዲስ ጋለሪም ስለሆነ ስራዎቻችንን፣ አሰራራችንን በአዲስ መልኩ ስለጀመርን የእኛን አገር ውስጥ ሰዓሊዎችን ብቻ ሳይሆን ከውጭም መጥተው ኤክስፒሪየንስ ሼር የሚደረግበት ቦታ ይሆናል። በጣም ጥሩ ነገር ነው እና ከዚህ ወደ ተለያዩ የአፍሪካ ክፍል እንዴት ነው ሰዓሊያን ሄደው ይህን ተመሳሳይ አውደሪ የሚካሄድበት ሁኔታ አለ? ይሄ አውደሪ ለምሳሌ የፊታችን ሜይ ላይ ወደ ጆሃንስበርግ ይሄዳል። በተመሳሳይ ደግሞ እኛም የተሳተፍንባቸው የእኛን ሰዓሊያን ይዘን ሄደን ያሳየናቸው ናቸው ኤግዚቢሽኖች። ባለፈው ዓመት ነበረ ሁለት ጊዜ። ሶ ይቀጥላል። እንደዚህ እያለን እኛ የምንሄዳለን፣ ከዛም ወደዚህ የሚመጡ አሉ። በጣም ደስ ይላል፣ ምክንያቱም ቁርኝነት ይፈጥራል። በተለይ በአፍሪካ መሀል በአንድ ይፈጥራል፣ በአርት ዙሪያ እና በጎሳ እየሰራሽ ነው። ሶ አይ መልካሙን ሁሉ እመኝልሻለሁ። አመሰግናለሁ። እሺ። እና ከመለየታችን በፊት እስቲ የምትወጁ ሙዚቃ ሙዚቃ ታዳምጫለሽ? ሙዚቃ እወዳለሁ። ስለዚህ እስቲ ከምትወጃቸው አርቲስቶች መካከል አንዷን ለተመልካቾቻችን እንጋብዝ። የእጅጋ ሽባባው እሰንም በጣም ሞዳ ሁሉም ሙዚቃ ስራዎቿ በጣም ደስ ይለኛል። በጣም ጂጂ በጣም ተወዳጅ ናት። ኢትዮጵያዊያን መላው ኢትዮጵያ ነው እንግዲህ በጣም የሚወዳት የሚያደንቃት የሙዚቃ ንግስት አይደለች? ሰዎች ተመልካቾቻችን፣ አሁን ደግሞ እንግዲህ የዛሬ እንግዳችን ፍሬወት የጋበዘችንን የእጅጋየሁ ሽባባው ተወዳጅ ሙዚቃ እንጋብዛቸዋለን። አብራችሁ ቆዩ። እ እሽ ተመልካቾቻችን፣ አሁን ደግሞ ወደ ሀገረ ታንዛኒያ ጎራ እንላለን ማለት ነው። አጠገቤ ከታንዛኒያ የመጣች ሰዓሊ ያለች፣ እስቲ እንተዋወቃት። ሄሎ ሃው አር ዩ። ሰላም፣ እንኳን ወደ ኢትዮጵያ በሰላም መጣሽ። እስቲ እራስሽን ለተመልካቾቻችን አስታውቂያቸው። ሰላም፣ ስሜ ዱራ ይባላል ከታንዛኒያ ዳሬ ሰላም ነው የመጣሁት የቪዥዋል አርቲስት ነኝ። ስዕል ኢንሱሌሽን እሰራለሁ። ትልምሽ ነበር

አዲስ አበባ ምን ያህል ጊዜ ሆነሽ ሁለት ሳምንት ሆኖኛል ዛሬ ማታ ሄዳለሁ ግን ሳቴጂ ተገኘሻ አዲስ አበባ በነበረሽ ቆይታ እንዴት አገኘሻት ሰዎቹ ደስ የሚሉና ውብ ናቸው አየሩም ተስማምቶኛል ምግቡም እንጀራ በየቀኑ እየበላው ነው እናም ወድጃዋለሁ አንዳንዶቹ እያማረሩ ነው እኔ ግን ውድድ አርጌዋለሁ እና እዚህ ስለተገኘው በጣም ደስተኛ ነኝ የአማርኛ ቃላት የለመድቻቸው አሉ። ታንዛኒያ ስዋሂሊ ነው የምንናገረው፣ ና አንዳንድ ቃላት እዚህ ካለው ቋንቋ ጋር ይመሳሰላሉ።

ይቀራረባል። ስለዚህ የሚመሳሰሉ ነገሮች አሉ ማለት ነው። በደንብ ብንዳሰሰው በጥልቀት ተጨማሪ ቃላትን እናገኝ ይሆናል። ተስቲሞኒ ኦፍ ዘ ቦዲ ይባላል። የሴቶችን የሰውነት ማንጻት ስርዓት ነው። ራስን እንዴት እንከባከባለን ከሚለው ሀሳብ ተነሳ። የሉፋ ስፖንጅ ታውቂያለሽ? ኦርጋኒክ ነው ኩከምበርን ይመስላል። ሲደርቅ ትልጪውና ገላችንን ለማጽዳት መጠቀም ትችያለሽ።

ከፍራፍሬ ከአትክልት ወይስ ከምንድን ነው የሚሰራ? ፍሩት አይደለም ተክል ነው፣ ግን የሚበላ አይደለም። ገላን ለማጽዳት ሳሙና አድርገሽ መጠቀም ትችያለሽ። እንደ ገላ መታሻ ማለት ነው። እሺ። እና ይህን ነው የምንጠቀመው። አሳድገዋለሁ። ራስሽ ታሳድጊያለሽ? አዎ ታዲያ ምን ነው አሳድጋለሁ የምትለውን ቀስ ብለሻልሻት። በጣም ጥሩ ነገር እኮ ነው። ሕጻናትን በጣም ወዳለሁ። ከሕጻንነታቸው ጀምሮ ሲያድጉ ማየት በጣም አስደናቂ ነገር ነው። አትክልትም ልክ እንደዛው ነው፣ መልካም ነገር ነው።

እንደዚህ ሰውነት ላይ ይታሻል እና ላጠና የፈለግኩት ስለ ሴቶችና በዙሪያቸው ስላሉ አመለካከቶች ስለ ሰውነት አጠባበቃቸውን በመሳሰሉት ዙሪያ ነው። ይሄ መጀመሪያ ከሰራቸው ስራዎች አንዱ ነው። ቴስቲሞኒ ኦፍ ዘ ቦዲ ይባላል ይህንን ለመስራት ለማውቃቸው ሰዎች ለዘመዶቼ ለጓደኞቼ ነበረ የሰጠዋቸው ምክንያቱም ያው በበጎ ሀሳብ የማይረዱ ሰዎች አሉ ብዬ ስላሰብኩ እንዲጠቀሙበት ሰጠዋቸው ና መቶ ይሆናሉ መልሼ ደግሞ ተቀበልኳል

ሙዚቃ ታዳምጫለሽ? ሙዚቃ እወዳለሁ። የኢትዮጵያ ሙዚቃ አለ። እዚህ አሁን ያረፍኩበት ሆቴል የሚከፈት ሙዚቃ አለ የወደድኩት ነበር የማን እንደሆነ ግን አላቅም። እሰማው ደግሞ ደስ ይለኛል። እሺ፣ ከታንዛኒያ እወዷለሁ የምትይ ሙዚቃ ለተመልካቾቻችን እንጋብዛቸው። እሺ፣ ይቻላል።

ስ ተመልካቶቻችን፣ ሁ እንግዲህ ወደ ሀገረ ታንዛኒያ ጎራ ብለን እህታችን የጋበዘችን የቢ ኪዱዴ ኪጂቲ ኪጂቲ የተሰኘውን ዜማ እንጋብዛቸዋለን። ቆየት ያለ ዜማ ነው፣ በጣም የምወደው ዜማ ነው እና በጣም ትርጉም አለው ለእኔ ብላለች። ሶ እንግዲህ እሱን ሙዚቃ አድምፃን እንመለሳለን። ለስለስ ያለ ነው ግን ወዝወዝ ማለትም ትችላላችሁ አለች።

በጣም አመሰግናለሁ። ተመልሼ መጥቼ እንጀራን ለተቀረው ሕይወቴ ማጣጣም እፈልጋለሁ። እሽ፣ ተመልካቾቻችን አሁን ደግሞ ወደ ሀገረ ሶማሊላንድ ጎራ እንላለን ማለት ነው። ከሶማሊላንድ የመጣች የመጣች ሰዓሊ እህታችን ጋር ቆይታ እናደርጋለን። እስኪ እንታዋወቃት። ሰላም፣ ስሜ ነጃ ነው። ከሶማሊላንድ ነው የመጣሁት። አርቲስት ነኝ። እየተመለከትኩ ነበርና እስክታብራሪ ሊንግ ግቼ ነበር። በኢንስቶሌሽን ስሞክር የመጀመሪያ ነው። በብዛት የምሰራው የቀለም ስዕሎችን ነው። ያህል ጊዜ በሰአሊነት አሳለፍሽ? ስምንት ዓመት አስቆጥሬያለሁ። እንደ እህል መጀመሬው አሁን ስራ ሆኗል። እንኳን ደስ አለሽ። አመሰግናለሁ። የሚያሳየው ስደትና ጉዞ ነው። ከቦታ ቦታ መዘዋወርን እንዴት እንደምንጠፋ የሆነ ነገራችንን ትተን እንደምናልፍ ለማሳየት ነው የተጠቀምኩት የተጠቀምኩት ሂናን ነው የእግር ኮቴን ለመስራት፣ ባህልንም ወደኋላ እየተዉ መሄድንም ያመላክታል።

አዲስ አበባ ለተወሰኑ ጊዜ ኖር ያለው አሁን ግን ተመልሼ የመጣሁት ለዚህ ጉዳይ ነው። በጣም ወድጀዋለሁ። ምግቡ፣ ሰዎቹ፣ ባህሉን ወድጀዋለሁ። ሙዚቃዎቹ ነው። የቶቹን ሙዚቃዎች ወደድሻቸው? ጃዝ ወዳለሁ። የሙላቱ አስታጥቄ። በቆይታሽ የለመድሻቸው ቃላቶች አሉ? ምናምን እኛ በብዛት ምናምን እንደምንለው፣ ሱማሌ ውስጥስ በብዛት እምትሉት ቃላት ምንድን ነው? አሁን ትዝ

ይሄ እንደ ቼዝ ነው። ልክነሽ እና አንድ ሰው እያሳለፈ ያለውን የሕይወት ጎዳና ለማሳየት ነው። ለምሳሌ ሀገርሽ ላይ ጦርነት ካለ ወደ ሌላ ቦታ መሄድ ብትፈልጊ አማራጭ የለሽም።

እና እንደምታየት ሴትየዋ አንገቷ ላይ ቪዛ የተመታ አንጠልጥላለች። ወደ ሌላ ሀገር ገብታለች። ነገር ግን ማንነቷን አጣለች። ፊቷን እንደምትመለከችው ደብዛው ጠፍቷል። ብዙ የተሰደዱ ሰዎችን አውቃለሁ፣ ማንነታቸውን አይለቁም። ነገር ግን በጦርነት በመሳሰሉት ነገሮች ሸሽተው ሲሄዱ የሚፈጠር የማንነት ግጭታ ወዴት ሀገር ነው ሄደችው? እባክሽ ትርጉሙ ደስ ይላል በጣም አዎ በጣም እዚህ ያለው ፈንድቃ በብዛት ባህላዊ መሳሪያዎችንም ሲጫወቱ የምወድ ነበር ሙዚቃችን ነዛት የጋበዘችንን የሶማሌ ሙዚቃ ነው የምንጋብዛችሁ። በመቀጠል የአርማንሳ ሳፊ የተሰኘውን ሙዚቃ ይሆናል ማለት ነው። በሙዚቃው ዘና በሉበት በያላችሁበት። መልካም ቆይታ፣ አፍሪካኛ ይቀጥላል። አሁን ደግሞ ወደ ጎረቤት ሀገራችን ወደ ሀገር ኬንያ ሊመጣች ሰዓሊ ያለች፣ እስቲ እንታወቃት። ካሪቡ አሳንቲ ሳናዩወከም። ወደ ኢትዮጵያ በሰላም መጣሽ። ምን ያህል ጊዜ ሆነሽ? ለመጀመሪያ ጊዜ ነው የመጣሁት እና ሁለት ሳምንቴ ነው። በጣም ውብ ከተማ ናት። ፍቅር ታስይዛለች ከተማዋ። ተመልሼ መጥቼ ከተማዋን በደንብ እንደምጎበኝ ተስፋ አለ። አለባበስሽን ደግሞ በጣም ወድጃለሁ። ገበያ ሄደሽ ነበር? አሁን ሄጃለሁ። ብዙ የሚገዙ ነገሮች አሉ እዚህ። በርካታ አፍሪካውያን ውቅ ያለ ባህል አለን። እናም ቤቴ እንዳለው ነው የተሰማኝ። ቋንቋ ብቻ ስለሚለይ እሱ ነው የከበደኝ። ስለ ቋንቋ ስናወራ የያሹ ቃላቶች አሉ። ምግብ ውስጥ ምግቡ ቆንጆ ነው። ሁሉም ቦታ እንጀራ አለ። የአትክልት አማራጮችም በጣም ጥሩ ናቸው። ቡናው፣ ሻዩ ምርጥ ነው። አርት ውስጥ ምን ያህል ጊዜ ቆየሽ? ከሃይስኩል ሰወጣ ነው የጀመርኩት። ስምንት ዓመት ያህል በልምምድ በዋናነት ፎቶግራፊን ይዣለሁ። ምፊ ይህኛው ደግሞ ስምንት ሴቶች በአንድነት ይህን ኢንስታሌሽን ሰርተናል። ኢንስፓይሬሽን የወሰድነው ከወፎች ነው፣ መጠለያቸውን በሄዱበት ስለሚሰሩት። እንደምናውቀው አሁን ላይ በጦርነት ምክንያት ሰው ከቦታ ቦታ እየሄደ እንዳዲስ ቤት ይሰራል እና እሱን ያመለክታል።

እች፣ ተመልካቾቻችን እስካሁን እንግዲህ የነበረን ቆይታ ይሄን ይመስል ነበር። ዘና እንዳላችሁ ተስፋ እናደርጋለን። ከሴት ሰዓሊ እህቶቻችን ጋር ቆይታ ያደረግን፣ ስዕሎቻቸውን ተመለከትን፣ ሙዚቃ ተገባበዝን። አሁን ደግሞ የአፍሪካኛው የመገበ ደረጃው ሰዓት ተዳርሷል እና በአንድ ምርጥ ሙዚቃ እንለያያለን። እሱም የሚ አላዴ አፍሪካ ስትል ባቀነቀነችው ተወዳጅ ሙዚቃ ይሆናል ማለት ነው። በሚቀጥለው ሳምንት በተመሳሳይ ሰዓት አፍሪካኛ በኢቢሲ መዝናኛ ላይ ይጠብቃችኋል። እስከዛው ሰላሙ